የኢትዮጵያን ታሪክ ከቀይ ባህር፣ የቀይ ባህርንም ታሪክ ከኢትዮጵያ ታሪክ ነጥሎ ማየት ላፍታም ቢሆን አይቻልም። ኢትዮጵያ ቀይ ባህርን በዓለም አቀፍ ጫናዎች፣ በቀጠናው የፖለቲካ ሸፍጦች፣ በውስጣዊ የፖለቲካ ስተቶች ከማጣቷ አስቀድማ የኢትዮጵያ ንግድና የጦር መርከቦች በቀይ ባህር ላይ መልህቃቸውን ጥለው ኖረዋል። ሶስት አስርት ዓመታት ኢትዮጵያም ከጥንት ሀብቷ ተለይታ ባይተዋሩና ቆይታለች። ቀይ ባህር ቤታችን ነው። ወደ ቀይ ባህር መመለሳችን አይቀርም። ስንት ሺህ ዓመት ወዲህ ሁሉ የውሃ በር ያለን ሀገር እንዳሁኑ 34 ዓመት ጂ ታሪክ የትናንት ታሪክ ናት። አጭር ጊዜ ነው። በዓለም ታሪክና በአፍሪካ ቀን ታሪክ ህዝቦች ታሪክ ስናይ ለሺህ ዓመታት ትላልቅ ሲቪላይዜሽኖች ጋር ሮማንም ሆነ ግሪክ ኢምፓየር ጋር ምንነጋገር ምንነግድ መርከቦቻችን የንግድ መርከቦች የሚንቀሳቀሱበት ሰሜን ደቡብ እያሉ በመላው የሚዞሩበት የነበረ ሁኔታ የጦር መርከቦቻችንም በደንብ መብታችን የሚያስከብሩበት ሁኔታ ነው። ነገር ግን አሁን ኢትዮጵያ እያደገች ባለችበት ሁኔታ ለእኛ የሚከራከር የእኛን ንብረት የእኛን ኢምፖርትና ኤክስፖርት ኮሞዲቲስና ጉድስ የሚጠብቅን የሚያስጠብቅም የለም። ይህ ሁለተኛ ነው። አንደኛው ግን መብታችን ነው፣ ታሪካዊ ቤታችን ነው እና ወደ ቤታችን መመረስ እንዳለብን እሱ ላይ ተግተን አፒል እያደረግን በሰላም ማግኘት እንዳለብን እያሰመርንበት ጥያቄያችንን አጠናክረን ቀጥለናል። የጦር መርከቦቿ ሰላሟን፣ የንግድ መርከቦቿ ደግሞ የንግድ ስርዓቷን ሲያስጠብቁ ዘመናትን ተሻግረዋል። ቀይ ባህርን ካጣች በኋላ ግን እልፍ ነገር አታለች። ታዲያ ያለፉት የፖለቲካ መሪዎች የሰሩት ስህተት የማረም ስራን ኢትዮጵያን ወደ ቀደመ ርስቷ ለመመለስ እየተሰራ ነው። ይህም የትውልዱ ጥያቄ ሆኗል። የባህር በር የማግኘት ጥያቄ ተፈጥሯዊ ነው፣ ህጋዊ ነው። እሳቤውን ማየት ጥሩ ነው። እሳቤው ያለፉት መንግስታት የተሳሳቱን ስህተቶች የማረም፣ ሁለተኛ ደግሞ አዳዲስ ደግሞ ተራማጅ የሆኑ ነገሮችን የማስረጽ በህዝባችንም በዓለም አቀፍ ህብረተሰብም ውስጥ የማስረጽ ስራዎች ተሰርተዋል። በማስረጽ ብቻ ደግሞ እውን ለማድረግ ደግሞ እየተወሰዱ ያሉ ተግባራዊ እርምጃዎች አሉ። በስህተት የተሞላውና ባልተገባ መንገድ ለ30 ዓመታት ኢትዮጵያን በበላይነት በመራው ህወሓት ኢትዮጵያ የራሷ የሆነውን የባሕር በር እንድታጣ ማድረጓን ያነሳሉ። በፊቱንም በነገራችን ላይ ያለፈው መንግስት የኢፒአርዲኤፍ መንግስት በቲፒኤልኤፍ ዶሚነንስ የነበረው መንግስት መጠየቅ ሲችል ፍሮም ዘ ፖዚሽን ኦፍ ስትሬንግዝ ተተጠናክሮ ጥያቄውን ማቅረብ ሲቻል፣ አይመለከተንም ከራስ ካሳር ራስ ዱሜራ በሚል ተትቷል። ይሄ ራሱ በጣም በጣም የሚያሳዝን ነው። ለዚህ ነው የዳረገን እንጂ ምላሽ ያኔ ሊገኝ ይችል ነበር። ሁለተኛ የአሜሪካን መንግስት ለንደን ሁሉ አዲስ አበባ ሳይገቡ ሁለቱንም ድርጅቶች ሲያናግሩ እነ ህርማን ከሆን አሁንም በህይወት አሉ ሪታየር ቢያደርጉም የአሰብን ጉዳይ የአሜሪካ ዴሌጌሽን ሲያነሳ አለመፈለግ የታየው ከኛ ዴሌጌሽን ነው። ስለዚህ ይሄ ይሄ ሁኔታ ወደኋላ አስቀርቶናል፣ እዚህ ፕሬዲካሜንት ውስጥ ችግር ውስጥ ከቶናል። ኢትዮጵያ በታሪክ አጋጣሚ አጥታ የቆየችው የቀይ ባህር ይመለስ ዘንድ ግልጽ ጥያቄ አቀርባለች። በሰላማዊ መንገድ የቀረበው ጥያቄም ጆሮ ዳባ ልበስ ባለው የአስመራው መንግስት ምላሽ ይህ ነበር። እንመካከር በጋራ አብረን እንደግ እጅ ላይ ተያይዘን እኛም የምንሰጠው እነሱ የሚሰጡት ሚቻል የሆነ ኢንትረስት እና ሚቻል የሆነ ጠቀሜታ ስላለው በዛ መሰረት ችግሩን ንፍታ ነው። ነገር ግን ይሄ ዴቭስ ኢር ይላል በምዕራቡ ሀገር አሜሪካ ማለት ማይሰማ ሰው ጆሮ ውስጥ ነው የወደቀው። ምክንያቱም በሚያሳዝን ሁኔታ ከአስመራ መንግስት ምላሹ ሺነገ ሺነገ ነበር ቀደም ሲል በተለይ ኢኒሽቲቭን ወስደው ጠቅላይ ሚኒስትር አስመራ ሄደው ህዝቡም በደንብ ተቀብሏቸው በሰፊው እንደገናም ጥሪ አድርገው ፕሬዚደንት ኢሳያስ አዲስ አበባ መጥቶ ኢትዮጵያ በሰፊው እንደገና ደግሞ ተቀብሏቸው ስለ አሰብም ጉዳይ በደንብ ተነጋግረው እንደገና ሌላ ቀን ሄደው አሰብ ምትን ብለው፣ አላማው ግልጽ ነው። ድብብቆሽ የለውም። እንጠቀም አብረን እንደግ የሚል ነው። ምክንያቱም አሰብ ለኤርትራ በጣም ሌስ ሲግኒፊካንት ነው ምጽዋ ነው እንጂ ከታች ያለው ለኢትዮጵያ እንጂ ለነሱ ጠቀሜታ ብዙ የለውምና ለዚህ ሁሉ ምላሽ ጥሩ አልነበረም። ይህ ጥያቄ የዘመናት ነው የሚሉት ምሁራኑ አሁን ሚሊዮን ኢትዮጵያውያን ቀይ ባህር ላይ አይናቸውን ጥለዋል። ምክንያታቸውም በጋራ እንደግ እንበልጽግን ማዕከል እያደረገ ነው ያሉት። በዚህ መንገድ አንቀጥልም። ነገር ግን አምስት አስር ወደቦች እንደሚያስፈልጉን የጀመርናቸው የልማት የእድገትና የብልጽግና ጎዳናዎች የሚያሳዩ ስለሆኑ ካንድ የቀይ ባህር በር ወደብ ጋር ብቻ አስተሳስሮ በዛች ላይ ብቻ የዱሮ ቀረብን የሚል አመለካከት ሳይሆን የዱሮውንም ማስተካከል አለብን። ወደፊትም ደግሞ ተጨማሪ የባህር በሮች ያስፈልጉናል። የሀገራችንን ጉድስና ሰርቪስስ ማስጠበቅ አለብን። ቀይ ባህር ማን ነው የእኛን ኢንትረስቱ ይጠብቅልን? ይህ መርሳት የለብንም። የራሳችን ናቫል ፎርስ በፊት የነበርንበት ነውና ከጃፓን ድረስ መጥተው እዚህ ራሳ ጥቅማቸውን ሲያስከብሩ እኛም አናስጠበቅ ደግሞ ምን ምክንያት የለምና፣ የዚህ የባህር በሩ ጥያቄ በቅርቡ ሆፕፊሊ ይመለሳል የሚል አስተያየት አለኝ። በምስራቅ አፍሪካ የጸጥታ ሁኔታ ላይም ተሳትፎ ለማድረግ ገድባታል። ወደ ውጭ ወደ ውስጥ የሚደረጉ ቀጥተኛ የንግድ እንቅስቃሴዎችንም ወስኖታል። ይህም በኢኮኖሚ እድገት ላይ ተጽዕኖ የጎላ ነው። ለዚህም ነው ሀገሪቱ ከአንድ ባህር በር በላይ የሚያስፈልጋት ቻይና ረጅም ርቀት መጥቶ በቤልድ ኤንድ ሮድ ኢኒሼቲቭ መላውን ዓለም በኢንፍራስትራክቸር የሚያዳርሱ ሶ ኢትዮጵያ የኤርትራ ወደቦች መግቢያ መንገድ ብትሰራ እና የኤርትራ ወደቦች ብትጠቀም፣ ሌሎች የጅቡቲ ወደቦችን ብታለማና ብትጠቀም፣ ሌሎች የሶማሊያ ወደቦችን ብታለማና ብትጠቀም፣ ሌሎች የኬንያ ወደቦችን ብታለማና ብትጠቀም ለጎረቤት አገሮች ቅድሚያ መስጠት የሚለው የኢትዮጵያ በተለይም ደግሞ የብልጽግና ፓርቲ ፖሊሲ የጋራ እድገትን የጋራ ልማትን የሚያሳዩ ናቸው። የባሕር በር ጥያቄ በአሁንታ መመልከት፣ በሰላማዊ መንገድ እንዲፈታ እድል መስጠት ይገባል። ኤርትራ ኢትዮጵያን በወዳጅነት እንጂ በጠላትነት ማየት የለባትም። ጥያቄውን መረዳትና የኢትዮጵያን እውነት መገንዘብ ይገባታል።